አለይኩም ወረሕመቱላሂ ወበረካቱሁ ተመልካቾቼ እንደምናችሁ፣ ደህና እንደምናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ የማሳያችሁ ተቡላ ሰላጣ እሱን ብንሰራ ነው። ይሄ በቁዱኔስ ነው፣ በቁዱኔስ ቅጠል ነው። ይሄ ናእና ነው። ይሄ ቲማቲም ነው። ይሄ ሽንኩርት ቅጠል፣ የቀይ ሽንኩርት ቅጠል ነው። ይሄ ሽንኩርት የተላጠ ነው። ይሄ ይህን የተጠቀምኩት ግን የስንዴ ወይም የአጃ የሾ እንትን ቅንጨ የቅንጨ እህል ነው ማለት ነው። በሀገራችን ቅንጨ ነው። ዘይት ዘይቱ ኦሊቦይ የሎሚ ጭማቂ ነው። ጨው፣ ቁንዶ በርበሬ እነዚህ ናቸው ግብአቶቹ። እንግዲህ ከተመልሰን አዘጋጃጅተን እንገናኛለን። ይሄው ቦክዱን ኔሳችንን እንከትፋለን። ይሄንን ፓርት እንጥለዋለን። ሳንለቅ በሰላ ቢላዋ ትንንሽ ትንንሽ አድርገን እንከትፋለን። እንደዚህ መልኩ ያው በደንብ መጥቀቅ አለበት ተቆጥቶ ቅጠላችንን እንደዚህ እናደርገዋለን። ይኸው ተከትፎ በክደኔሱ በዚህ ቲማቲም አለኝ። ይኸው ብርቁሉ ወይም የቅንጫው እህል እንደዚህ ነው። ሰው እንደ ፍላጎቱ ነው፣ የፈለገ ሰው ያበዛል፣ የፈለገ ሰው ያሳንሳል። እንደዚህ ደህና ነው። ይሄ ሽንኩርት ነው። ይሄ ሽንኩርት ቅጠል ይኸው። ከዚህ በኋላ እንግዲህ እሱሳችን እንሰራለን አንድ ላይ ይኸው። ሎሚ፣ የሎሚ ጁስ፣ ዘይት ዘይቱን

ስላ እናቀላቅለው፣ ካሁን ለገበታ እናቀርበዋለን። ይኸው እንግዲህ ተቡላችንን በእንደዚህ አዘጋጅ ስነዋል። መሻላ ተባረካላህ። በጣም የሚያምር የሚጥም ሆኗል። እናንተም ሰርታችሁ ቅመሱት። ስራዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ስጡኝ። ኢንሻላህ በሌላው ስራ እስከምንገናኝ